በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። በእግዚአብሔር ፍጹም ሰላም እህቶች፣ ወንድሞች በያላችሁበት እንደምን አላችሁ? አሜን መድኃኔ ዓለም ክርስቶስ እስከ ዚች ሰዓት በቸርነቱ ስለጠበቀን ስሙ የከበረ የተመሰገነ ይሁን፣ አሜን ነገረ ስጋዌ በሚል ርዕስ የጀመርነውን ትምህርታችን ዛሬ እንደ እግዚአብሔር ፍቃድ ክፍል ሁለትን ይዘን ቀርበናል። መድህን ያለም ኢየሱስ ክርስቶስ ምስጢርና እውቀቱን ይግለጽልን። አሜን ጌታ ኢየሱስ ክርስቶስ እንግዲህ በአዳም የገባውን የሞት ፍርድ ከዓለም ለማውጣት ያጣናትን ገነት መልሰን እንድናገኝ በነቢያቱ በኩል በአበው በኩል በጻድቃኑ በኩል ወይም ደግሞ በኦሪት መስዋዕት በኩል ልናገኘው የማንችላት ይችን ዓለም አሳልፎ ሊሰጠን በአጭር ቁመት በጠባብ ደረት በስጋ ማርያም ተገልጧል። ለድህነታችን ሲል ሰው ሆኗል። እሱ ከኛ ወገን ተቆጥሮ በእኛ በኩል የተላለፈውን የሞት ፍርድ ምንም ሳያስቀር ከከፈለልን በኋላ እንግዲህ ገነትን በከበረ ደሙ ከፍቷታል ማለት ነው። ከፍቶ አሳልፎ ሰጥቶናል። ጌታ ኢየሱስ ክርስቶስ ወደዚህ ምድር በአጭር ቁመት በጠባብ ደረት ሲገለጥ ለኛ ድህነት ተብሎ እሱ መስዋዕት ሆኗል ነዋ በግው ዘያተ አጢአት ዓለም የዓለምን አጥያት የሚያስተሰር የእግዚአብሔር በግ የኦሪት መስዋዕቶች ከእርግማን ከዘላለማዊ ሞት ከአጣናት የአጣናትን ርስት ደግመን የምንመልስባቸው መንገድ ሊሆኑን በፍጹም አልቻሉ። ስለዚህም አንድ ጊዜ ተሰውቶ ዓለምን ሁሉ ለማዳን በይስሐቅ ፈንታ በይጾብ ወይም ደግሞ በስጋ ማርያም ተገልጦ በቀራንዮ ኮረብታ ላይ ስጋውን ቆርሶ ደሙን አፍስሶ መስዋዕት በመሆን ሊያድነን በአጭር ቁመት በጠባብ ደረት ተገልጧል ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ከመጣባቸው አላማዎች መካከል መስዋዕት ለመሆን ነው። የወሪት መስዋዕት ፈጽመው ሊያድኑን ከእግዚአብሔር ጋር ሊያስታርቁን በመለኮት ፊት መቆም የምንችልበትን አቅም ሊሰጡን ስላልቻሉ በወሪት የነበሩት ነቢያት ጸልየው ማልደው የቀደማችሁን ርስታችንን ገነትን ማገኘት የምንችልበት አጋጣሚ ስላልተፈጠረልን በባህሪያችን ዘልቆ የገባውን ሞት፣ በመብል ምክንያት ያጣናትን ገነት ሊመልስልን፣ ዘላለማዊ መብል፣ ዘላለማዊ መጠጥ ሆኖ ኢየሱስ ክርስቶስ በዚህ ምድር ላይ ተገልጧል ማለት ነው። በመገለጡ ይሄን መስዋዕት ይሄን መስዋዕት ራሱ በግ ሆኖ ሲመጣ በኦሪት የነበሩት ከሞት እስራት ነፃ የማያወጡ ሞት የሰለጠነባቸው መስዋዕቶች ስለነበሩ ሕያው የሆነውን መስዋዕት ኢየሱስ ክርስቶስን መስዋዕት ሁኖ ሲቀርብ መስዋዕቱን የሚያሳርገው ሊቀ ካህን ያስፈልግ ነበር። ሊቀ ካህን ያስፈልግ ነበረ። ስለዚህም ስለዚህም ኢየሱስ ክርስቶስን እሱ ያቀረበውን መስዋዕት እሱ የቆረሰውን ስጋ እሱ ያፈሰሰውን ደም ሊቀ ካህኑ ሁኖ ሊያሳርግ ወደሚችለው አካል ከምድር ላይ አልተገኘም። ጌታ ኢየሱስ ክርስቶስም ሊቀ ካህን መባል የተገባው ከመንፈስ ቅዱስና ከአብ ተለይቶ ሊቀ ካህን ነው ተብሎ የተጠራበት ዋነኛው ምክንያት ሰው መሆኑ ሰው በመሆኑ ነው ሰው በመሆኑ ነው። መጽሐፋችን ዕብራውያን ምዕራፍ አምስት ላይ እንዲህ ይለናል ሊቀ ካህን ሁሉ ስለ ኃጢአት መባን መስዋዕትን ሊያቀርብ ከሰው ተመርጦ ለእግዚአብሔር በሆነው ነገር ስለ ሰው ይሾማል። ከሰው ተመርጦ፣ ኢየሱስ ክርስቶስ በስጋ ማርያም ከሰው ልጆች መካከል እንደ አንዱ ነው። ከሰው ተመርጦ ማለቱ ያነ ነው። ከሰው ተመርጦ ለእግዚአብሔር በሆነው ነገር ሁሉ ላይ ስለ ሰው ይሾማል። ጌታ ኢየሱስ ክርስቶስ ሊቀ ካህን ተብሎ የተሾመው ለሰው ሲባል ነው። ሊቀ ካህን እኮ ደረቅ ትርጉሙን እኮ ብናየው ለጌታ እኮ የሚቀጸልም ስም አልነበረም። ለድህነታችን ሲል ፍጹም ራሱን ማዋረዱን የምናውቅበት የምንረዳበትም አንደኛው ቃል ነው። ሊቀ ካህን ማለት እኮ ቀጥተኛ ትርጉሙ አገልጋይ ማለት ነው። ሀያ አራቱ ካህናተ ሰማይ ዙፋና በዙፋኑ ፊት አክሊላቸውን አውርደው ቅዱስ ቅዱስ እያሉ በግንባራቸው ፍግም ብለው የሚያገለግሉት አምላክ ነገደ መላእክት የሱን ትእዛዝ ለመፈጸም እየተፋጠኑ ከላይ ወደ ታች ከታች ወደ ላይ እየተሯሯጡ የሚያገለግሉትን ንጉስ ስለኛ አገልጋይ ሆነ። የሱን ስጋ ማሳረግ፣ የቆረሰውን ስጋ ማሳረግ፣ ያፈሰሰውን ደም ወደ እግዚአብሔር ማቅረብ የሚችል ከፍጡራን መካከል ማንም አልነበረም። ንጹሕ ሊቀ ካህን ያስፈልገን ነበረ። በብሉ ኪዳን የነበሩት ሊቃነ ካህናቶች ስናያቸው ሞት የሰለጠነባቸው ከመርገም ወይም በአዳም ከመጣው ጥንተ አብሶ ያልነጹ በኃጢአት የኖሩ በኃጢአት ውስጥ ያለፉ ስለነበሩ እነሱ የሱን ስጋና የሱን ደም ማሳረግ የሚችሉበት አቅም አልነበራቸውም። ስለኛ ሲል ስለኛ ሲል እሱ ሊቀ ካህን ሆነ። እንዲህም ይለናል ሊቁ ኤራቅሊስ በሃይማኖተ አበው ምዕራፍ አርባ 9 ከቁጥር 39 ወይም ገጽ 264 ላይ ሰው በሆነበት ግብሩ ሊቀ ካህን ነው ይለናል። እንግዲህ ጌታ ኢየሱስ ክርስቶስ ከሰው ወገን ተመርጦ ነው። ግዴታ ሊቀ ካህን ለመሆን ሰው መሆን ነበረበት። መሥዋዕቱን ለማቅረብም የሚታረደው በግ መሆን አለበት። መለኮት ደግሞ የማይታረድ የማይያዝ ደም የሌለው ስጋ የሌለው ነበረ። እኛን ለማዳን ሲል ስጋ ፍለጋ ወደ እመቤታችን ማህፀን መጣ። ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከሰው ልጆች መካከል እንደ አንዱ ሆነ። እንደ አንዱ በመሆኑም ለእኛ መስዋዕት ለመሆን በግ ሆነ ማለት ነው። ከዛም ሲቀጥል በጉ ኢየሱስ ክርስቶስ ስጋውን ቆርሶ ደሙን አፍስሶ ሊያሳርግ የሚችል ሌላ ሊቀ ካህን ስላልነበረ ራሱ ኢየሱስ ክርስቶስ ቃሉ እንደሚነግረን ከሰው ተመርጦ ለእግዚአብሔር በሆነው ነገር ሁሉ ላይ ስለ ሰው ይሾማል ተሾመ ማለት ነው። ስለዚህ ሊቁም ኤራቅሊስ ቅድም በነገርኳችሁ ጥቅስ ላይ ሰው በሆነበት ግብር ሊቀ ካህን ነው አለ። አባታችን ቄርሎስ ደግሞ እንዲህ ይለናል በምዕራፍ ሃይማኖት አበው ምዕራፍ 79 ከቁጥር 14 ላይ ሰው በመሆኑ ሊቀ ካህን ሆነ፣ በነሳው ስጋ መስዋዕት እርሱ ነው። በአምላክነቱ መስዋዕትን ለእርሶ ያቀርቡለታል። እንደ ጌትነቱ ስልጣንም ኃጢአትን የሚያስተሰርይ እሱ ነው አለ። ይሄ ሊቀ ካህን ከሌሎቹ ሊቀ ካህን ለየት የሚያደርገው የሚምር ነው። የሚያስምር ሊቀ ካህን አይደለም፣ የሚምር ሊቀ ካህን ነው። የሚምር ኃጢአትን በራሱ ማስተሰረይ የሚችል ሊቀ ካህን ነው። ስለዚህ ጉዳይም የአባታችን ብርሃነ ዓለም ቅዱስ ጳውሎስ የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። ስለዚህ የሕዝቡን ኃጢአት ለማስተሰረይ ለእግዚአብሔር በሆነው ነገር ሁሉ ላይ የሚምርና የታመነ ሊቀ ካህን እንዲሆን በነገር ሁሉ ወንድሞችን መሰለ። እዚህ ኃይለ ቃል ላይ የምንረዳው ቃል ምንድን ነው? የሚምር ኃጢአትን ለማስተሰረይ ለእግዚአብሔር በሆነው ነገር ሁሉ ላይ የሚምር ሊቀ ካህን ነው ያለን እኛ ኢየሱስ ክርስቶስ ሊቀ ካህን ነው ስንለው እሚያስምር አይደለም። ምክንያቱም ከሱ የሚጎልበት አንዳች ነገር የለም። በሥጋው ወራት አዎ ማልዷል፣ አዎ በሥጋው ወራት ጸልዮአል፣ አዎ በሥጋው ወራት ተርቧል፣ አዎ በሥጋው ወራት ደክሟል፣ አዎ በሥጋው ወራት ከዚህ የሚያለፉ ለእኛ ሲል በባህርያችን የገባውን ብስቁልና ሁሉ ተቀብሏል፣ አዎ እነዚህን ሁሉ አድርጓል። ኢየሱስ ክርስቶስ ማልዷል፣ ልክ ነው፣ በስጋው ወራት። በዚህ ጉዳይ ላይ ቅዱሳት መጻሕፍት የሚሉትን አይለቃል፣ እናንብብ። እግዚአብሔር ምስጢርና ዕውቀቱን ይግለጽልን። እንዲህ ይላል እርሱ ለራሱ ልመናን የሚሻ መስሎ ከጥንት ጀምሮ ያገኘንን ፍዳ ከኛ ያርቅ ዘንድ አብን ማለደው። እንደገና ደግሞ እንዲያስበን ከርሱም እንዳይለየን ስለኛ አብን ይማልደው ዘንድ ባህሪያችንን ነስቷልና። ጌታ ኢየሱስ ክርስቶስ በአጭር ቁመት በጠባብ ደረት በስጋ ማርያም ከሰው ልጆች መካከል እንደ አንዱ ስለተቆጠረ፣ አዎ ማልዷል፣ አዎ ወደ አባቱ ጸልዮልናል። ምናልባት ይህ ይሄ ቃል የሚከብዳቸው ኦርቶዶክሳውያን ሊኖሩ ይችላሉ። ይሄ ግን እውነተኛ የቤተ ክርስቲያናችን ትምህርት ነው። አዎ ጸልዮአል። ቅዱሳት መጻሕፍትም ተባብረው የሚነግሩን ኃይለ ቃል ይህንኑ ነው። ጌታ ሰው እንደመሆኑ ጸልዮአል። የአዳምን ጩኸት አዎ ወደ መለኮት ወደ ራሱም ጭምር ወደ አብም ወደ ባህሪ ሕይወቱ ወደ መንፈስ ቅዱስም ጭምር ጸልዮአል ወይም ደግሞ ማልዶልናል። መማለዱም ደግሞ ለመዳናችን አንድ አንዱ መገለጫ ነው። ለመዳናችን አስተዋጽኦ ካደረጉ ጌታ በስጋ ወራት ካደረጋቸው ነገሮች መካከል አንዱ ነው። እንዲህ ይላል ቅድም ያነበብኩላችሁ ሃይማኖት አበው ዘቄርሎስ ምዕራፍ 78 ከቁጥር 39 ገጽ ወይም ገጽ 324 ላይ የምናገኘው ነው ከዚያ በኋላ እንዲህ ይለናል ቅዱስ ዮሐንስ አፈወርቅ ከዚህ በኋላ የምናምንበት አስታራቂ ሐዋርያ እርሱን አብነት አድርጎ አለ አብ ከወዲ ዓለም ወደዚህ ዓለም ስለላከው ሐዋርያ አለው ስላመነበት በጎ ስራ ለመስራት የምንቀና ደግ ወገን አድርጎ ገንዘብ አደረገን ለእኛም አልዷልና የምናምንበት ሊቀ ካህን አስታራቂ አለው ይላል ኢየሱስ ክርስቶስ በስጋ ወራት ከሰው ልጆች የሚፈጽሟቸውን ከኃጢአት በቀር ሁሉ ፈጽሟል። የሰው ልጅ እንደሚጸልየው ኢየሱስ ክርስቶስም ጸልየዋል። ከጸሎት ነገሮች መካከል አንደኛው ምንድን ነው? ያው ሁላችሁ እንደምታውቁት ምልጃ ነው፣ ምልጃ ማቅረብ ነው። ጌታ ኢየሱስ ክርስቶስም ማልዷል። ለእነ ጴጥሮስም ነግሯቸዋል። እነዚህ አይለ ቃሎች በመናፍቃን ብዙ ጊዜ የሚጠቀሱ ናቸው። የእኛና ግን የመናፍቃን ልዩነት ያለው እኛ በስጋው ወራት ማልዷል ብለን እናምናለን፣ እንታመናለን፣ እናሳምንም አለን። ጌታ ኢየሱስ ክርስቶስ በአጭር ቁመት በጠባብ ደረት የሰው ልጆችን ድህነት ለመፈጸም ሰው ልጆች የሚያደርጓቸውን እያንዳንዱ ነገር ተራ በተራ አድርጓል። ተርቧል እኮ ጌታ። ከዚህ የባሰ የተዋረደ ቃል የለም ለጌታ እኮ። ተጠምቷል እኮ ጌታ። ከዚህ የሚያለፈ በርካታ ነገር በሕይወቱ ሆኗል። አልቅሷል እኮ